ሰላም ጣና ስትለን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የጥቅምት 26 ቀን 2018 ዓ ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራ አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። በውጊያ መሀል በፋኖ ተመትተው የቆሰሉት የብልጽግናው ኮሎኔል ለመጀመሪያ ጊዜ ቃላቸውን ሰጥተዋል። ኮሎኔሉ ለፋኖ በሰጡት ቃለ ምልልስ ድሮን ድብደባ የሚያባብሰው እንጂ የሚመልሰው የህዝብ ጥያቄ የለም፣ መንግስትም የጦር ወንጀል እየፈጸመ ነው ሲሉ ምስክርነታቸውን ሰጥተዋል። የ12ኛ ክፍለ ጦር አዛዥ የነበሩ ኮሎኔል የሰጡትን ማብራሪያ በዜናችን ይዘነዋል። ዝርዝሩ ይደመጣል። የብልጽግናው እኩይ ዓላማ በፋኖ ብርቱ ክንድ ከሽፏል። ፋኖ ያከሸፈው የብልጽግናው የክፋት እቅድ ምን ነበር? ፋኖስ የብልጽግናውን እቅድ ካከሸፈ በኋላ የሰጠው መልእክት ምን ይላል? በሽዋ ጠቅላይ ግዛት ሁለቱ ምዞች በዛሬው እለት የፈጸሙትን ጀብዱ በዜና ዜናችን እናስደምጣችኋለን። በእናንተ በባዲኖች አንደበት የአማራ ህዝብ ባንዳ ተብሎ ሊጠራ አይገባውም። ቢገባችሁ ኑሮ የባንዳነትን ተግባር እየፈጸማችሁ ያላችሁት እናንተ ናችሁ። ይህን የተናገሩት አንድ ደፋር አማራ ናቸው። በዚህ የግለሰቡ አስተያየት የተበሳጩት የባዲኑ ባለስልጣን ያሳለፉት አነጋጋሪ ውሳኔ ነበር። ኮሎኔሉ በበኩላቸው የመንግስት ሰራተኞች ብትሞቱ ይሻላችኋል፣ መንግስት ለእናንተ ደሞዝ መክፈሉ በራሱ ወንጀል ነው ሲሉ በብስጭት ተናግረዋል። ዝርዝር ዘገባ ተዘጋጅቶለታል ትሰሙታላችሁ የኦህዴድ ባለስልጣን የብሬት ንግግር በርካቶችን እያነጋገረ ነው። ኦሮሚያ ከሌሎች ክልሎች በተለየ መልኩ ሰላም የሰፈነባት ናት ሲል ክልሉ ሲገልጽ ተንታኞች በበኩላቸው ክልሉ ሰላም ስለሆነ ነው ወይ የታከለ ኡማ ቤተሰቦች የታገቱት? የጄኔራል ይልማ መርዳሳን ቤተሰቦች በራንሰም ያስለቀቃቸው ክልሉ ሰላም በመሆኑ ነው ወይ? ከአዲስ አበባ ዙሪያ የሚገደሉት ንጹሃን የክልሉን ሰላም መሆን ያረጋግጣል ወይ? ባሩሴ እየተፈጸመ ያለው ለክልሉ ሰላም ሲባል የደም ግብር እየተከፈለባቸው ነው የሚሉ ጥያቄዎችን አንስተው ሙግታቸውን አቅርበዋል። ዝርዝሩ በዜናችን ይደመጣል። ኢትዮጵያን ከማይሆኑ ሰዎች እጅ እናውጣ ሲሉ የሰብአዊ መብት ተሟጋቹ ጥሪ አቅርበዋል።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 በዘመቻ ደማሊ አባናዳው ተጋድሎ ቆስለው በፋኖ ጅ ገብተው የነበሩት የክፍለ ጦር ዋና አዛዥ ከህመማቸው ማገግማቸውን ተከትሎ የመጀመሪያ ቃለ ምልልሳቸውን የሰጡት ሌተናል ኮሎኔል ዘሪው ማሙዬ መንግስት እያደረገ ያለው ድርጊት ተገቢ እንዳልሆነ እናውቃለን፣ ሰራዊቱም ተሰላችቶ ያለው በዚህ ምክንያት ነው ብለዋል። በጄኔራል አሰፋ ቸኮል የሚመራው የብልጽግናው ሰሜን ምስራቅ እዝ ከፍተኛ ኃይሉ በዘመቻ ደማሊ የተመታበት መሆኑ ይታወቃል። በወቅቱም አስራ ሁለተኛ ክፍለ ጦር ሙሉ በሙሉ የፈረሰ ሲሆን ዋና አዛዡ ሌተናል ኮሎኔል ዘሪው ማሙዬ በሁለት ከተሞቻቸው መሃል በሚገኘው የሰውነት ክፍላቸው ላይ በደረሰባቸው ምት ቆስለው በፋኖ ህክምና እየተደረገላቸው ይገኛሉ። የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል ደሞዝ መንግስትም እንዲሁ በፋኖ ተመተው በሄሊኮፕተር ከጋሽና ወደ ጦር ኃይሎች ሆስፒታል መወሰዳቸው ይታወሳል። ሁለቱም አዛዦቹ በአንድ ዘመቻ የተመቱበት አስራ ሁለተኛ ክፍለ ጦር ሙሉ በሙሉ ፈርሶ ከምርኮና ከጉዳት የተረፉ ከሌሎች የዙ ሰራዊትና አጎራባች እዞች ኃይል ጋር ተቀናጅተው አስራ አንደኛ እዝ የተባለ መዋቅር መፍጠሩ ይታወቃል። ሆኖም አስራ አንደኛ እዝ በአዲስ መልክ ከተደራጀ በኋላ የ ብዙ 35ኛ ክፍለ ጦር ሠራዊት ሙሉ በሙሉ ፋኖን በመቀላቀል ያገዛዙን እቅድ ማክሸፋቸውን ጣና ቴሌቪዥን መዘግቡ አይዘነጋም። ኮሎኔል ዘሪው ማሙዬ ከህመማቸው ካገገሙ በኋላ ለፋኖ በሰጡት ማብራሪያ መንግስት የህዝብን ጥያቄ በሚገባ ማዳመጥና ምላሽ መስጠት ይገባዋል እንጂ የራሱን ህዝብ በድሮን እየመታ የሚያፍነው ጥያቄ የለም። አንድ የጤና ባለሙያ አገሪቱ የምታገኘው ስንት ጊዜ ወስዶባት ነው። በአንድ የድሮን ጥይት ግን በርካታ የጤና ባለሙያዎች ናቸው እየተገደሉ ያሉት። ባዶ ትምህርት ቤትም በድሮን እየተመታ ነው። ይህ ሁሉ ውድመት ካልቆመ አደጋው ከባድ ነው ብለዋል። የብልጽግናው ሰራዊት ብቻ ሳይሆን ወታደራዊ መኮንኖችን በጦርነቱ መሰላቸታቸውን የተናገሩት ኮሎኔል ዘሪሁን በዚህ ጦርነት ህዝብ እጅጉን መጎዳቱን ይህም በብልጽግናው አገዛዝ የከፋና የሴራ እቅድ ምክንያት መሆኑን ተናግረዋል። ከዚህ በፊት ወደ ጀርመን ፍራንክፈርት ለልዩ ስልጠና ከተላኩት የብልጽግናው ሠራዊት አዛዦች መካከል ኮብልለው የቀሩት አንድ ኮሎኔልም በተመሳሳይ በአማራ ህዝብ ላይ የተከፈተው ጦርነት የኦህዴድ ብልጽግና ባለስልጣናት አማራ ህዝብ ላይ ካላቸው ጥላቻ የተነሳ ነው ሲሉ መናገራቸው አይዘነጋም። ኮሎኔል ዘሪውን ማሙዬ ዛሬ የተናገሩትም ይህንኑ የሚያጠናክር ነው። የብሔር የበላይነትን ለማምጣት በሚል ስም በብሔራቸው እየማሉና እየተገዘቱ ነገር ግን አገሩን ወደ መቀመቅ እየወረዱ ያሉትን የብልጽግናውን ሊቀመንበርና በዙሪያቸው ያለውን ጥቅመኛ ኃይል በሙሉ ወቅሰዋል። በዚህ ጉዳይ ተጨማሪና ተከታታይ ዘገባዎችን ይዘን የምንመለስ መሆኑን እየገለጽን ወደ ተከታዮቹ መረጃዎቻችን እናልፋለን። ወደ ተከታዩ ዜናችን እናልፋለን የብልጽግናው እቅድ በፋኖ ከሸፈ በአማራ ክልል ሸዋ ጠቅላይ ግዛት የሚከበረውን ሃይማኖታዊ በዓል ለማወክ አስቦ የተንቀሳቀሰው የብልጽግና ሰራዊት በፋኖ ተመትቷል በዚህም የብልጽግናው እቅድ ሊከሽፍ መቻሉን ፋኖ አስታውቋል የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዛ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በጉዳዩ ዙሪያ በላከልን መረጃ የህዝብን ባህል ሴትና ሃይማኖታዊ በዓላትን የማያከብረው የብልጽግናው ሰራዊት የአርባራ ረመዳን የዓለም ዓመታዊ ክብረ በዓልን ለማክበር ከመላ ሀገሪቱ በመጡ በርካታ የሃይማኖቱ ተከታዮች ላይ ሁከት ለመፍጠር ሲንቀሳቀስ በአጼ አምደጽዮን ኮር ሁለቱ ወንድማማች ክፍለ ጦሮች ከረፋዱ ጀምሮ እየተገረፈ ከባድ ጉዳት ደርሶበታል ብለዋል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም መነሻውን ከሞላሌ ከተማ ያደረገው የብልጽግናው አንድ መቶ አራተኛ አየር ወለድ ኮማንዶ ክፍለ ጦር ወደ መንዝማማ፣ አንጓዋና መለያ በተባሉ ቀበሌዎች አቅንቶ ነበር። ጠላት ብልጽግና ወደ እነዚህ ቀበሌዎች ጦሩን ያንቀሳቀሰው ነገብ አካባቢው በመላው የአገሪቱ ክፍል የሚገኙ የሃይማኖቱ አማኞች በድምቀት የሚያከብሩትን የአርባ ራመዳን ዓለም ክብረ በዓልን ለማወቅ ነበር። ሆኖም የህዝብ ልጅ የሆነው ፋኖ ዛሬ ጥቅምት ሀያ ስድስት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ከቀኑ አራት ሰዓት ጀምሮ በአፋሪሽዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ እና በሰባት ለሰባ ክፍለ ጦር በናውሰናይ ሻለቃ በጋራ ጥምረት በሚገባ ሊመታ ችሏል ሲል አስታውቋል። በታሪካዊ ገዳም የሚገኘውን የአርባ ራመዳን ዓለም አመታዊ ክብረ በዓልን ለማክበር ከተለያዩ የአገሪቱ ክፍል ከዋዜማው ጀምረው እየመጡ ያሉትን ምዕመናንና ሃይማኖታዊ በዓሉን ለማደናቀፍ ያለ የሌለ ኃይሉን ይዞ በሞርተርና በዙያ ሶስት አጅቦ ወደ ቀጠናው ቢገባም በጀግናው ሰራዊታችን አይቀጡ ቅጣት ተቀጥቷል ሲል የገለጸው የኮሮ ሚዲያና ኮሚኒኬሽን ክፍል ይህን እቅዱን በማክሸፍ በዓሉን ለማክበር ወደ ቀጠናው ለገቡት የሃይማኖቱ ተከታዮቹም ዋስትና መስጠት ችሏል በማለት የዕለቱን የተጋድሎ ውጤት ገልጾታል። ፋኖ መልእክቱን ሲቀጥልም በዓሉን ለማክበር ከተለያዩ ቦታዎች ከዋዜማው ጀምራችሁ የመጣችሁና ጉዞ ላይ ያላችሁ የተከበረ ውድ እንግዶቻችን ባይደፈረው ሰራዊታችን ክንድ ሙሉ የጸጥታና አስተማማኝ የደህንነት ጥበቃ ስለሚደረግ ያለምንም ስጋት ሃይማኖታዊ ስርዓቱ በሚፈቅድ መልኩ እንድታከብሩ ሲል መልእክቱን አስተላልፏል። አመሰግናለሁ። ፋኖ ግዛችሁ አጋጨው እባላለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት ዚ ደ ጽዮንቆር የራምቦ ክፍለ ጦር የህዝብ ግንኙነት ነኝ። እንግዲህ በዛሬው እለት እንደሚታወቀው ጠላት ከሞላሌ ተነስቶ ወደ መለያ እና አንጓሀ በተባሉ ቀበሌዎች እንዲሁም በነገው እለት በሚከበረው የአርባራ መድኃኒ ዓለም አመታዊ ክብረ በዓል ከተለያዩ የአካባቢ ማህበረሰቦች እየተሰባሰቡ ባሉበት ሰዓት በዓሉን ለማክበር ሃይማኖታዊ በዓሉን ከሀገሪቱ ከተለያዩ አካባቢ ተሰባስበው ወደዚያ እየተንቀሳቀሱ ባሉበት ነው የተንቀሳቀሰው። በዚህም መሰረት እንግዲህ በዚያ ቀጣና ውስጥ ያሉት ሁለቱ ጀግኖ ክፍለ ጦር አንደኛ የራምቦ ክፍለ ጦር ሞገሴ የሻለቃ እና ሁለተኛ የሰባት ለሰባ ክፍለ ጦር ናሆሰና የሻለቃ በጋራ በመሆን በዚያ ቀጣና ነበሩ። እንግዲህ ይህንን የሰው በላ ሰራዊት በዚህ በተንቀሳቀሰበት አንጓሃ በተባለች ቦታ ላይ በተለይ የራምቦ ክፍለ ጦር ሞገሴ የሻለቃ ጨበጣ በመግጠም አይቀጡ ቅጣት ቀጣው። ሙትና ቁስለኛውን እያሸከመ ወደ ሞላሌ ከተማ እንደላከ በአካባቢ ያሉ የዓይን ማኞች በስልክ በመደወል ያጣራን አጣርተናል መረጃ። በዚህም በመቀጠል እንግዲህ የአብይ ሰራዊት እንደሚታወቀው የአማራን ህዝብ ከመግደልም በላይ እንግዲህ ዋነኛ ጠላት አድርጎ በመነሳቱ ከዚያም በላይ ሃይማኖታዊ ቱብ ውስቱን ለማጥፋት በጣም እየተንቀሳቀሰ ስላለ ይህንንም ለማድረግ በተለያዩ የከባድ መሳሪያዎችን በመታጀብ በሞርተር በዲሽቃ በዙና በመሳሰሉት እነህ መሳሪያዎች በመያዝ የአካባቢው ህዝብ ያንን በዓል ለማክበር ሽር ጉድ በሚልበት በዋዜማው በነገ እንዳይከበር እነኝህን መሳሪያዎች ወደ ቤተ ክርስቲያን ወደ አርባራ መድኃኔ ዓለም እየለቀቀ እየተኮሰ ከተለያዩ አካባቢ የመጡ ምዕመናኖችን ሰላማቸውን እንዲነሱ የማድረግ ሁኔታ እያደረገ ነው። ይህም ቢሆን ግን እንደማይሳካለት የታወቀ ነው። ጀግኖቹ ወንድሞች አሉ። ጀግኖቹ እንግዲህ የፋኑ የሁለቱ ክፍለ ጦሮች በጋራ በመሆን ጠላትን እየለበለቡት ይገኛሉ። እንግዲህ አጠቃላይ ይህንን በዓል ለማክበር ወደዚህ ቀጣና የመጣችሁ አብዛኞቹ ማህበረሰብ ወይንም የሃይማኖቱ ታዳሚዎች እንግዲህ በዚህ ቀጣና ላይ ጠላት ምንም አይነት ጉዳት እንደማያደርስባችሁ፣ በዓሉን በጸጥታ እንደምታከብሩ ከወዲሁ በክንዳችን እንመልሰዋለን ብለን በአክብሮትና በትትና እሰጣለሁ። የአማራ ፋኖስ ቦርድ ድርጅት ሸዋ ጠቅላይ ግዛት ሕዝብ ማህበራዊ ዘርፍ መምሪያ ኃላፊ አርበኛ ኢንጂነር ካሳሁን ቾምቤ በበኩሉ የአማራ ህዝብ የሉና ትግል መዳረሻ ግቡ የህዝብን የመኖር ዋስትና ማስጠበቅና ሁሉም ሃይማኖቱ ተከብሮለት ሃይማኖታዊ፣ ባህላዊና ትውፊታዊ ክብሩ እንዲጠበቅለት ለማድረግ ነው ብሏል። ይህ በእንዲህ እንዳለ በዚሁ ሸዋ ጠቅላይ ግዛት የአፋባ ጄኔራል አሳምነው ጽጌ አጼ ዘርዓ ያዕቆብ አንደኛ ኮር በኤፍራታና ግድም ወረዳ ጎሳ አልፋ ምድር ተብሎ በሚጠራው አካባቢ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታውቋል። በዚህ ጥቃትም ከአስር በላይ የብልጽግና ሰራዊት አባላት እርምጃ ሳይወሰድባቸው እንዳለ ቀረ የአካባቢው ነዋሪዎች ተናግረዋል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። ብልጽግናው የጠራው ስብሰባ በተቃውሞ ተበተነ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው ብልጽግና በአማራ ክልል ሁሉም ከተሞች የተለያዩ የሙያ ማህበራትንና የህዝብ ተወካዮች የተባሉትን እየሰበሰበ የፕሮፓጋንዳ ስራ እያሰራጨ ቢሆንም በተለያዩ ከተሞች በተቃውሞ ስብሰባዎች ተበትነውበታል። በደብረ ታቦር ከተማ አሽከርካሪዎችን፣ የጫኝና አውራጅ ማህበራትን አስገዳጅ ስብሰባ የጠራው የብልጽግናው ካድሬ በመድረኩ ከፍተኛ ተቃውሞ አስተናግዶ ስብሰባው ተበትኗል ሲሉ ተሰብሳቢዎች ለጣና ቴሌቪዥን ገልጸዋል። የጣና ቴሌቪዥን የመረጃ ምንጮች ለዝግጅት ክፍላችን በላኩት መረጃ በደብረ ታቦር ከተማ እየተባባሰ የመጣው የዝርፊያና የገታ ወንጀል በህዝቡ ዘንድ ቆጣ መቀስቀሱን ተከትሎ የብልጽግናው ካድሬዎች የተለያዩ የተለያዩ የህብረተሰብ ክፍሎችን ለማነጋገር አስበው ስብሰባ ቢጠሩም ተቃውሞ በርትቶባቸዋል። እንደ ምንጮቻችን ገለጻ ህዝቡ በባዕድን ካድሬዎች ለስብሰባ ቢጠራም የምንገደለውና የምንዘረፈው በካድሬ የተቀናጀ የወንጀል ሰንሰለት ስለሆነ ከእናንተ ጋር ተሰብስበን መፍትሄ ማምጣት አንችልም የሚል መልስ መስጠታቸውን ገልጸዋል። ይሁን እንጂ በከተማ የሚገኙ አሽከርካሪዎችንና የጫኝና አውራጅ ማህበራትን በስብሰባው የማይገኙ ከሆነ በተሽከርካሪዎቹ ላይ ቅጣት እንደሚጥሉና አሽከርካሪዎችንም እርምጃ እንደሚወስዱባቸው አስጠንቅቀው በጠሩ ስብሰ የተገኙ አሽከርካሪዎች እና የጫኝና አውራጅ ማህበራት አባላት ቢኖሩም በስብሰባ አዳራሹ በተነሳው የተቃውሞ ሀሳብ ምክንያት ስብሰባው እንደተቋረጠ ገልጸዋል። በከተማ አስተዳደሩ የትራንስፖርት ባለስልጣን የተመራው መድረክ አሽከርካሪዎችን የጽንፈኛው የገቢ ምንጭ በመሆን እያገለግላችሁ ነው፣ የትራንስፖርት አገልግሎት እያገኙ ያሉትን በእናንተ ነው የሚል ወቀሳ ያቀረቡ ሲሆን ባለስልጣኑ በአሽከርካሪዎች ላይም ዛቻና ማስፈራሪያ አቅርበዋል ተብሏል። ጽንፈኛው ከተማ ድረስ ዘልቆ በአመራሮቻችን ላይ እርምጃ የሚወስደው ባጃጅና ሌሎች ተሽከርካሪዎችን ተጠቅሞ ነው። ከዚህ በኋላ በየትኛውም ቦታ ፋኖን ጭኖ የተገኘና ጥቆማ የተሰጠበት አሽከርካሪ ንብረቱ ይወረሳል፣ በአሽከርካሪው ላይም እርምጃ ይወሰዳል ሲሉ መዛታቸውን የጣና ቴሌቪዥን ምንጮች ገልጸዋል። አሽከርካሪዎች በበኩላቸው እኛ ወጥተን ለመግባት የተቸገር ነው በሚልሻና በፖሊስ የተቀናጀ ዝርፊያ ነው ያሉ ሲሆን ለዚህ ደግሞ ዋና አስተባባሪ የከተማዋ የብልጽግና አመራር ነው ማለታቸው ተሰምተዋል። ተሰብሳቢዎች አክለውም እኛ ከከተማ ህዝብ ጭነን ስንወጣ በአመራሮች ጠቋሚነት በተደጋጋሚ ተዘርፈናል፣ ብዙ አባሎቻችን የተገደሉትም በራሳቸው አመራሮች ጥቆማ መሰረት ነው በማለት ቅሬታ አቅርበዋል። ይህን ተከትሎ በመድረኩ ጥያቄ ያቀረቡ ተሰብሳቢዎችን የውጭና የውስጥ ባንዳ ተባባሪዎች ናችሁ በሚል የመድረኩ መሪዎች ሲናገሩ አንድ የስብሰባው ተሳታፊ እንደዚህ አይነት የተለመደ የማሸማቀቂያ ፈረጃን በመጠቀም ለውጥ አታመጡም፣ የአማራ ህዝብ በእናንተ ባንዳ ተብሎ ሊጠራም አይገባውም። ባንዳ ማለት የህዝብን ፍላጎት ደፍጥጦ ለግል ጥቅሞ ሲል የሕዝብ ጠላት ከሆነው ኃይል ጋር ግንባር የሚፈጥር ቡድን ነው እንጂ እንደኛ አይነት ሰርቶ የሚበላና ግብር እየከፈለ የእናንተ እንደሞዝ የሚከፍል ባተሌ ባንዳ ተብሎ በእናንተ አፍ ሊጠራ አይገባውም፣ በማለት በቁጣ መናገራቸውን የጣና ቴሌቪዥን ምንጮች ተናግረዋል በዚህ ምክንያት ውዝግቡ እየተጋጋለ በመምጣቱ ስብሰባው ሊበተን መቻሉን ምንጮቻችን ገልጸዋል ይህ በእንዲህ እንዳለ ከቀናት በፊትም በመራቤት የአውራጃ ዓለም ከተማ የመንግስት ሰራተኛን ሰብስበው የነበሩት የብልጽግናው ሰራዊት አንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦ የመንግስት ሰራተኞች አትረቡም ለእናንተ ደመወዝ የሚከፍል መንግስት ነው ጥፋቱ ለእናንተ ደመወዝ መክፈል በራሱ ወንጀል ነው አፈር ብትበሉ ይሻላል ብለው መዝለፋቸውና ስብሰባውን ያለ ውጤት መበተኑን የጣና ቴሌቪዥን ምንጮች ምንጮች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 26 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ኦሮሚያ ሰላም ናት፤ የክልሉ ፖሊስ ኮሚሽን። የኦሮሚያ ክልል ፖሊስ ኮሚሽን ትናንት በሰጠው መግለጫ ኦሮሚያ ሰላም ናት፣ በሌሎች ክልሎች ቀውስና ዝርፊያ የለባትም ብሏል። ሆኖም ይህ የኮሚሽኑ መግለጫ ሁለት ዓላማዎችን የያዘ የማደናገሪያ መግለጫ ነው ሲሉ የፖለቲካ ተንታኞች ተናግረዋል። የኦሮሚያ ክልል ባለፉት ሰባት ዓመታት በሶስት መንገድ ሰላም ርቆት የኑሮ ክልል መሆኑን የሚናገሩት ተንታኞች በቅድሚያ በክልሉ ውስጥ ተወላጅ የሆኑ የሌላ ብሔር አባላትን በተለይም አማራን በማሳደድ ክልሉ ሰላም እንዲያጣ ተደርጎ ኑሯል። ሌላው ደግሞ በኦነግና በብልጽግና መካከል በተፈጠረ የስልጣን ሽኩቻ አሁንም ክልሉ እየታመሰ ነው። ከዚህ በተጨማሪ ደግሞ የክልሉ ፖለቲከኞች በተጠናወታቸው የመስፋፋት አባዜ የተነሳ ክልሉ ከአጎራባች ክልሎች ጋር ደም አፋሳሽ ግጭቶች የሚካሄድበት ክልል ሆኗል ሲሉ ተንታኞች ሀሳባቸውን ይሰጣሉ። በመሆኑም ይላሉ የፖለቲካ ተንታኞች ሀሳባቸውን ሲቀጥሉ በመሆኑም በዚህ ሁኔታ የሚገኘውን ክልል እንደ ሌሎች ክልሎች አይደለም፣ ኦሮሚያ ሰላም ናት ሲሉ የሚናገሩት የማደናገሪያ መልእክት ነው ይላሉ የፖለቲካ ተንታኞች። ሀሳብ አስተያየታቸውን ሲሰጡም የዚህ የኮሚሽኑ መግለጫ አላማ ሰሞኑን አሩሴ ዞን በኦርቶዶክስ ተዋዶ ቤተክርስቲያን አማኞች ላይ የደረሰው መዋቅራዊ ግድያ ትኩረት ለማስቀየር ነው። በኦሮሚያ ክልል አራቱ ወለጋ ዞኖች ያለፉትን ሰባት ዓመታት ጦርነት ነው የከረመው። መንግስትም ምርጫ ማካሄድ ያልቻለበት ቀጠና ነው። አሩሴ ዞን፣ ቦረና ጉጂ፣ ሌላው ቀርቶ አዲስ አበባ ዙሪያ ሰዎች በሰላም ወጥተው የማይገቡበት ክልል ከሆነ ቆይተዋል። እውነታዊ ሆኖ ሳለ ክልሉ ሰላማዊ ነው ብሎ መናገር የመሪዎቹን ግብዝነት የሚያመላክት ነው ብለዋል። እንኳን የሌላ ብሔር ተወላጆች ይቅርና የብልጽግና ባለስልጣናትም የክልሉ ሰላም አለመ መሆን የእሳቱ ወላፈን ደርሶባቸዋል። ላብነት የዓለም የቀድሞው የአዲስ አበባ ከንቲባ ታከለ ኡማና የአየር ኃይል ዋና አዛዡ ጄኔራል ይልማ ምርዳሳ ቤተሰቦች ታግተው በሚሊዮን ብር ድርድር የተለቀቁት በኦሮሚያ ክልል ምዕራብና ደቡብ ምዕራብ ሸዋ ዞኖች መሆኑ ይታወቃል። የቀድሞው የኦሮሚያ ክልል ፕሬዝዳንት አለማየው አቶ ምሳ ወንድሞች የተገደሉት በጅማ ዞን ሲሆን ይህ የሆነው ባለፉት ሶስት ዓመታት ውስጥ ነው። የደቡብ ምዕራብ ሸዋ ዞን ኖኖ ወረዳ ዋና አስተዳዳሪ አቶ ወንዳ ፈራው ሌልሶ ሁሉም የወረዳው ህዝብ ሀብት ዱላውን ጥሎ ክላሽ መታጠቅ አለበት። ክላሽ መግዛት ስለማይችል ደግሞ ሀብታሞች ክላሽ እየገዙ ወንዶቹን ማስታጠቅ አለባቸው በማለት የጦር ነቀስቀሳ ያደረጉትን በዚሁ ኦሮሚያ ክልል ነው የክልሉ ፖሊስ ኮሚሽን የሰጠው መግለጫ። ዋና አላማውም እንደዚህ አይነት ፖለቲካዊ ቀውሶችን ትኩረት ለማሳጣት መሆኑን የፖለቲካ ተንታኞች ይናገራሉ። በኦሮሚያ ክልል ያለው የሰላም እጦትና መዋቅራዊ ጥቃት አሳሳቢ ደረጃ ላይ መድረሱን አስመልክቶ አስተያየታቸውን የሰጡት የፓርላማ አባሉ ዶክተር አበው ደሳለው በበኩላቸው በኦሮሚያ ክልል ምስራቅ አርሲ ተደጋጋሚ ለተፈጸሙ ግድያዎች ኃላፊነት መውሰድ ይገባዋል። ለዚህ ተጠያቂው መንግስት ነው ሲሉ ተናግረዋል። የአብን አባልና በምዕራብ ጎጃም ዞን የጅጋ ወረዳን ህዝብ ወክለው ፓርላማ የገቡት ዶክተር አበው ደሳለው ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር፣ እሳቸው የሰጡትን ምላሽ ሁላችሁም የሰማችሁት ነው። የፌዴራል መንግስቱን ጨምሮ የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው አሁንም ግድያው የቀጠለው። የአካባቢው አመራሮች ብቻ ሳይሆኑ የፌዴራል መንግስት መንግስትም ኃላፊነት መውሰድ አለበት ሲሉ በኦሮሚያ ክልል እየተፈጸመ ያለው መዋቅር ተኮር ጥቃት አስመልክቶ ተናግረዋል። የኦሮሚያ ክልል ፖሊስ ኮሚሽን ክልላችን ሰላም ነው ሲል የሰጠው መግለጫ ከዓመታት በፊት የትግራይ ክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ትግራይ ሰላም ናት፣ ግጭት ወዳለበት አካባቢ ሄዳችሁ ስለ ሰላም ለምኑ በማለት በአንድ አዳራሽ ላይ በብሬት ተሞልተው የተናገሩትን ክስተት ያስታወሰ ነው። ደብረጽዮን ያንን ንግግር የተናገሩት ጥቅምት 24 ቀን 2013 ዓ.ም ከመድረሱና የሰሜን እዝ ሰራዊትን ከጀርባ መጥተው ጦር ጦርነቱን ከመጀመራቸው በፊት መሆኑን ልብ ይለዋል። ወደ መጨረሻው ዜናችን እናልፋለን። ኢትዮጵያ በማይሆኑ ሰዎች እጅ ላይ ናት የሰብአዊ መብት ተሟጋች! ኢትዮጵያዊው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም ኢትዮጵያ በታሪኳ ከባዱን ጊዜ እያሳለፈች ነው፣ አገራችን በማይሆኑ ሰዎች እጅ ላይ ወድቃለች ሲሉ ለጣና ቴሌቪዥን ተናግረዋል። ሁሉም ኢትዮጵያዊ ይህንን ትግል ሊቀላቀል እንደሚገባውም አሳስበዋል። አንጋፋው የሰብአዊ መብት ተሟጋች ያሬድ ኃይለማርያም የዲፌንድ ዲፌንደርስ አመታዊ ሽልማትን ተቀብለዋል። ሽልማቱን አስመልክቶ ከጣና ቴሌቪዥን ጋር ጥሪ ያለ ቆይታ ያደረጉት የሰብአዊ መብት ተሟጋቹ በአሁኑ ሰዓት ኢትዮጵያ ከፍተኛ የሰብአዊ መብት ጥሰት የሚፈጸምባት አገር ሆናለች፣ ዜጎች በማንነታቸውና በሃይማኖታቸው እየተለዩ የሚገደሉባት አገር ናት፣ አገራችን በሳት ታጥራ ትገኛለች ብለዋል። አቶ ያሬድ አክለውም አገራችን ከገባችበት ቅርቃር ለማውጣትና ከመጥፎቹ ሰዎች እጅ ለማስለቀቅ የሰብአዊ መብት ሁሉም ሆነ የፖለቲካ ትግሉ መቀጠል ይገባዋል። በኢትዮጵያ ጉዳይ ሁሉም ዝም እንዳይል አሳስባለሁ ሲሉ ጥሪ አቅርበዋል። የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም በኢትዮጵያ አሁናዊ ሁኔታና የሰብአዊ መብት ጉዳይ የሰጡትን አስተያየት ተከታትለን እንመለስ። አመሰግናለሁ። ከጣና ቴሌቪዥን ነው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም። እንደምሰነበት በቅድሚያ እንኳን ደሳለ ወንድም አለም አመሰግናለሁ። የጋ በእዝጌር ስጥልኝ ደውላችሁም ስላናገራችሁኝ እንደምን አለ እግዚአብሔር መስገን እንግዲህ ዛሬ ተመሻ ለምህን ነው በአስመልክቶ ነው የተገናኘ ነው እና እንዲሁ አጠቃላይ ይህ ሽልማት ምንድን ነው? በተለይም ደግሞ ይሄ ሽልማት ደግሞ በዋናነት ኢትዮጵያን እየገዛ ላለው አገዛዝ የመጨረሻ መርዶ ነው ከሚታሰቡ ሽልማቶች አንዱ ነው እና ይሄን ሽልማት እንዴት ተገልጸዋለሁ? ኦኬ፣ ወል ይሄ ሽልማት ያው የተሰጠበት ዋናው ምክንያት ላለፉት ሀያ አመታት ኢትዮጵያ ውስጥና ከኢትዮጵያም ውጭ በመላው አፍሪካ የሰብአዊ መብት እንዲከበር የሰብአዊ መብት ተሟጋቾች መብታቸው እንዲከበር ላበረከትኩት አስተዋጽኦ እና ደግሞ የሸላሚውን ድርጅት የዛሬ ሀያ አመት መስራች ከነበሩት ሰዎች አንዱ ስለነበርኩ እና ብዙዎቹ ከመሰረቱ በኋላ የሉም፣ በተለያየ የህይወት መስክ ውስጥ ገብተዋል። የተወሰንን ሰዎች ግን እስከ በዚህ ሁሉ ሀያ አመት ውስጥ አብረን ከድርጅቱ ጋር ቆይተን ትግሉንም አብረን ከአፍሪካ ቀንድ አንስተን በመላው አፍሪካ እንዲስፋፋ ማድረግ ችለናል። አሁን ትልቅ ድርጅት ሆኗል። ለዛ የምስጋናም ላበርክቷችንም አስተዋጽኦ ነው። ከኢትዮጵያ አንጻር ደግሞ ካየው እንግዲህ እኔ በቅርቡ ነው ከኢትዮጵያ ያው ድጋሚ እንዳትመጣ ተብይታ የተባረርኩት ለእኔ ሌላ ከሌሎቹ ሰዎች በተለየ ሁኔታ የሽልማት ለእኔ ሌላ ትርጉም ያለው ምንድን ነው የዛሬ ሀያ አመት ይህን ድርጅት የተመሰረተው በእኔ ምክንያት ነው ለስብሰባ ኡጋንዳ መጥቼ ስብሰባ ላይ እያለውኝ ወደ ኢትዮጵያ እንዳልመለስ ፎቶና ስሜ ከሀምሳ አምስት ሰዎች ወንትድ ሊስት ውስጥ ከቅንጅት አመራሮች በነ ፕሮፌሰር መስፍን ከዶክተር ዳንኤል በቀለጋ ስሜ ወንትድ ሊስት ውስጥ በመግባቱ በዛ ምክንያት ወደ ኢትዮጵያ ሳልመለስ ቀረው። ያን ተከትሎ እዛው ኮንፈረንስ ላይ ነው ይህን ድርጅት የማቋቋም ሀሳብ የመጣልን። አሁን ከሀያ አመት በኋላ ደግሞ አሁንም ኢትዮጵያ መግባት እንዳልችል ተደርጌያለሁ። በቅርቡ ያለሁበት ኃላፊነትም በጫና ለቅቄ አገሪቷ ውስጥ ያለውን የሰብአዊ መብት ጥሰት ለምን ለአለም አቀፍ ማህበረሰብ ታጋልጣለህ፣ ለምን ሁሌ መንግስት ትተቻለህ በሚል ያው በጫና ምክንያት ከስራ ለቅቄ እንደገና ደግሞ አገር ውስጥም በነፃነት መግባት አልችልም እና ከሀያ አመት በኋላ እንደገና መልሼ እዛው የዛሬ አመት የነበርኩበት ሁኔታ ውስጥ የተመለስኩበትና ግን ደግሞ ሌላው አለም ለልፋትህ ለድካምህ እውቅና ሰጥቶ እንዲህ ያለ ሽልማት ማግኘት ከሌሎቹ ተሸላሚዎች በተለየ ሁኔታ ለእኔ ልዩ ስሜት አለው ይሄ። በጣም አመሰግናለሁ። በቅድሚያ እንግዲህ በድጋሚ እንኳን ደስ አለህ ማለት ፈልጋለሁ ወንድም ያሬድ። አንተ ላረከው የሰብአዊ መብት መከበር ብዙ ዋጋ እንደከፈልክ እናውቃለን። እንግዲህ የተገናኘነው ነው በዚህ አጭር ሰዓት ነው፣ ነገር ግን ሰፋ ያለ ጊዜ ወስደን በሙሉ ቃለምልስ ከምንገናኝ ድረስ ባለህ በስራ መሆን ማለት ፈልጋለሁ። የመጨረሻ መረት ካለ ልቀበልህ ወንድም ያሬድ አመሰግናለሁኝ እድሉንም ስለሰጣችሁኝ ወደፊትም በኢትዮጵያ ሰብአዊ መብት ጉዳይ ላይ በሀገር ጉዳይ ላይ ለማውራት ደስተኛ ነኝ። ያው ኢትዮጵያ ዛሬ ጭንቅ ውስጥ ነው ያለች። ዙሪያዋን አገሪቷ ውስጥ ችግር አለ፣ ግጭት አለ። የሰብአዊ መብት እሰቱ በጣም እየከፋ መጥተዋል። ዜጎች በሃይማኖታቸው በማንነታቸው ምክንያት በየሜዳው የሚታረዱበት የሚገደሉበት አሰቃቂ በሆነ ሁኔታ ንጽዋን ዜጎች የሚገደሉበት ሀገር ነው የያዝ ነው። ዙሪያዋን ደግሞ እንደዚሁ በሳት የተከበበች ሀገር ውስጥ ነው ያለ ነው እና አይቲንክ የሰብአዊ መብት ትግሉም የፖለቲካ ትግሉም ኢትዮጵያን ከገባችበት ቅርቃር ለማውጣት በጣም ሮንግ የሚባሉ ሰዎች መጥፎ ሰዎች እጅ ስለሆነች ከእነሱ እጅ ፈልቅቆ ለማውጣት ትግሉ መቀጠል አለበት ብዬ ነው ማስበው እና በዚህ አጋጣሚ ለሁሉም ሰብአዊ መብት የሚያሳስባቸው ሰዎች ሁሉ በኢትዮጵያ ጉዳይ ላይ ድምጻቸውን ዝም እንዳይሉ፣ እንዲታገሉ፣ እንዳይሰለቹ በሀገር ተስፋ አይቆረጥም። ስለዚህ እሱን ለማሳሰብ ነው እንፈልገው እናንተም ለምታበረክቱት አስተዋጽኦ ሁሉ በዚህ አጋጣሚ እናንተንም ለማመስገን እንፈልጋለው። እግዜር ይስጥልኝ ኩራችሁ ስለደወላል እኛም እናመሰግናለን። ወንድማችን ያሬድ ኃይለማርያም እንኳን ደስ አለህ። መልካም ጊዜ ይሁንልህ። በነፃነት ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። እግዚአብሔር ስጥል ወንድም አለም ስጥልኝ። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት 26 ቀን 2018 ዓ ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑም እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር